ኃይልን የመጠቀም ጉልበትን የመጠቀም ስልጣን የመንግስት ብቻ ሆነ የመንግስት ብቻ ሆነ። ሌላው መሳሪያ የሚይዝበት ምክንያት የለውም። ሩል ኦፍ ላው። ቀጥሎ ደግሞ አካውንተቢሊቲ የሚባል ማለት ተጠያቂነት። አሁን እነሱ ነገሮች የሉም እዚህ ብዙ ቦታ መሳሪያ ይታጠቃል። የተከዜንዘብ አስቀምጥ ስትለው አይቲ ዴፍ እኮ አለ ሊወረኝ ነው። የሴኪሪቲ ዳይሌም አለ አንደኛው ብፈታ ይሄኛው ኮድ አጠቃኝ ነው። ይሄ ሴኩሪቲ ዳይሌማ ከሀገር አልፎ ኤርትራ ሄዷል። ከዛ የአሰብ ጥያቄ ወሬ ደግሞ ተጀምሯል። የባህር በር ማግኘት እሱም ስጋት አለ። ስለዚህ ሴኪሪቲ ዳይሌማው እንዳለ ነው። እኩል ሀሳቡን ይሰነዝራል። ተደማጭ ነ ኮምፕሮማይዜሽን እኩል ይሆናል። ይሄ ከሆነ ይኸው አሁን ጊዜው ሁሉም መሳሪያ ይዟል። አይደለም አማራ ክልል መሳሪያ ተይዟል፣ ኦሮሚያ ክልል ተይዟል። አገር ሳይወድም ጠረጴዛ ላይ ይቀመጡ። ሰላምታችን በያላችሁበት ያለእምዳርቻ እምዳርቻ የደረሳችሁ የተወደዳችሁ የአንዳፍታ ቤተሰቦች፣ ከአንዳፍታ ወደ እናንተ የሚደርሰውና ከአማራ መኮን ጋር በመሆኑ የምናዘጋጁ የአንዳፍታ ትንታኔ ጀምሯል። ወቅታዊ ጉዳይ ላይ እናተኩራለን። በተለይም ደግሞ በወልቃይት አካባቢ እነ አቶ አሸተ ደምለውና ና ኮሎኔል ደመቀ ዘውድ በሚመሩት አስተዳደር ስር እየተደራጀ ስለሚገኘው በተከዜ ዘብ ስለሚባለው ሰራዊት ከትግራይ ጊዜያዊ መንግስት ከባድ የሚባል ተቃውሞ ደርሶታል። ምናልባትም ወደ ጦርነት ሊከትን የሚችል ክስተት ነው የሚል ጉዳይ ነው በ ጀነራል ታደሰ ወረደ በሚመሩት መንግስት በኩል የቀረበው ክስ፣ የተከዜ ዘብን ጉዳይ፣ እንደዚሁም ደግሞ የትግራይ በኩል የወጣው መግለጫ እንቃኛለን። አብራችሁን ቆዩ። አሚንኮ እንኳን ደህና መጣ እንግዲህ ወልቃይትን የተመለከቱ ጉዳዮችን በስፋት ከዚህ በፊት ስንቃኝ እንግዲህ በርከት ያሉ ስጋቶችን አንስተን ነበር። ከዚህ ቀደም በቅርቡ ቻተም ሀውስ የተሰኘ አንድ ተቋም በወልቃይት ያለው ጉዳይ እጅግ አሳሳቢ ፖለቲካዊ ጉዳዮችን ብቻ ሳይሆን ኢኮኖሚያዊ ጉዳዮችን፣ ቀጠናዊ ጉዳዮችን ታይቶ መፍትሄ ሀሳብ ሊቀርብለት የሚገባ ጉዳይ እና በጥንቃቄ ሊያያዘ የሚችል ጉዳይ እንደሆነ ተናግሯል። ከዚህ በተጨማሪ እንደ ኢጋድና የአፍሪካ ህብረት ያሉ ትልልቅ አህጉራዊ ተቋማት ለዚህ ጉዳይ ለወልቃይት አካባቢ መፍትሄ እንዲፈልጉለት አማራጮችን ወደዛ ማማተር ይገባል እያለ ይገኛል። እንግዲህ በርካታ ሪፖርቶች እንዲህ አይነት ማስጠንቀቂያ እያወጡ ባሉበት ወቅት እንግዲህ በነ ኮሎኔል ደመቀ በኩል ወይም ወልቃይትን አሁን ላይ እያስተዳደሩ ያሉ አካላት በኩል ደግሞ የተከዜ ዘብ የሚል ሰራዊት በስፋት እያስመረቁ እያሰለጠኑ እያስታጠቁ ይገኛሉ። አላማው እንግዲህ ተከዜን መጠበቅ ነው የሚል ነገር እየተነሳ ይገኛል። አሁንም ከሕወሓት በኩል የወረራ ስጋት እንዳለባቸውም ከዚህ ቀደም ይናገራሉ። ከሳምንታት በፊት እዚህ አንድ አፍታ ስቱዲዮ የመጡት የቀድሞ የትግራይ ጊዜያዊ መንግስት ከፍተኛ አመራሪነት አቶ ጣዕመ አረዶም ምዕራብ ትግራይ ወይም ወልቃይትን በኃይል ነው ምና መልሰው ብለው ያኛው የህወሓት ቡድን ሙሉ እምነት አለው ለዚያም እየተዘጋጀ የሚል ነገር ተናግሯል። ያን ተከትሎ እንግዲህ እነሱም የተከዜ ዘብ የሚሉትን እያደራጁ ይገኛሉ። በሁለት ሳምንት ልዩነት የትግራይ ጊዜያዊ አስተዳደር የተከዜ ዘብ ስለሚባለው ሀይል መግለጫ አውጥቷል ከሰሞኑ ጎንደር ትሞሸር የሚል ዝግጅት ነበረ በዚያ የሸራተን ገቢ ማሰባሰቢያ ላይ የወልቃየት አስተዳደር ከአንድ ሚሊዮን ብር በላይ ሰጥቶ ነበር በዚያ ላይ የፌዴራል መንግስት አመራሮች እንደዚሁም የክልሉ ከፍተኛ አመራሮች የአማራ ክልል አመራሮች የአማራ ክልል ወልቃየት ጠገዴ አስተዳደር እያሉ መጥራታቸውን ግጭት የሚጠምቅ ጠብ የሚያጭር ወደ ጦርነት የሚገፋፋ ሲል ነው የጄኔራል ታደሰ ጊዜያዊ አስተዳደር የኮን ነው። ከዚህ በተጨማሪም ከዚህ ቀደም ባወጣው መግለጫ የተከዜዘው የፕሪቶሪያን ስምምነትና ህገ መንግስቱን የሚጥስ የሚጻረር ስልጠና ነው የሚል ነገር አንስቷል። እነዚህኑ ዝግቦች እንዴት አያቸዋል? ስለ ወልቃይት ተደጋጋሚ ጊዜ አንስተናል። ቦታው የሁለቱ ክልሎች ጉዳይ ብቻ አይደለም። የአማራ ክልል የትግራይ ክልል ብቻ ሳይሆን የዓለም አቀፍ ድንበርም ስለሆነ ከሌላ ሀገር ጋር የምንገናኝበት ከሌላ ሀገር መገናኘት ስንል አሁን ባለው ኮንዲሽን መሬት ላይ ባለው ኮንዲሽን በሱዳንም በኤርትራም በኩል የሚመለከት ጉዳይ ስለሆነ ስስ ብልት ነው፣ በጥንቃቄ ነው መያዝ ያለበት የሚለውን ቅድም ያልካቸው ዓለም አቀፍ እንትሎችም እኛም ስናወራ ቆይተናል። እንግዲህ የተንከባለሉ በጣም ብዙ ችግሮች አሉ። ከዛ አሁን አንተ እንዳነሳው በተደጋጋሚ ጊዜ በአማራ ክልል ስር ተደርጎ መጠራታቸው ጠባጫሪነት ነው የሚል አለ። ነገርየው እስኪለይለት ድረስ በዘዴ ብልኃት ደግሞ ፍሬምወርክ አውጥቶ እንዴት ይፈታል የሚባለውን ነገር እስኪፈታ ድረስ በሁለቱም በኩል መኖር የለበትም ብዬ ነው የማስበው እንደዚህ ውጥረት የሚያባብሱና ምክንያቱም በተፈጥሮ ነገር እየው ራሱ ጥይት እንድተኮስ የሚል ነው። ከእንደገና እሱን ለማባባስ ባይደረግ ጥሩ ነው። በዘዴ ቁጭ ተብሎ እስኪፈታ ድረስ። ለምንድን ነው ይሄ ብዙዎቹ የባድመ ይህን እንምልበት ምክንያት፣ የባድመ ጦርነት የኤርትራ ሀይል ሲይዘው ባድመን ሲይዘው ኢትዮጵያ እንትን አስተዳደርን ገፍትሮ ከዛ ሲያወጣ የተጀመረ ነው ይላሉ። ፕሮፌሰር ማርካኪስ ግን ዘላስቱ ፍሮንቲየርስ ኢትዮጵያ ላስቱ ፍሮንቲየርስ በሚለው መጽሐፋቸው አዲስ ያገኘሁት መረጃ እዛ ላይ ጥሩ መጽሐፍ ነው። ያገኘሁት መረጃ ምንድን ነው? ከዛ በፊት አቶ ገብሩ ይመስልኛል አስተዳዳሪ በነበሩበት ጊዜ እነዚህ የሚያጨቃጭቁ ቦታዎችን በኋላ ላይ ይፈታሉ የተባሉ ቦታዎችን ከደርግ ጋር በሚደረገው ጦርነት ኩናማዝ ምናምን ኢሮብዝ የሚኖርባቸው የነበረው ከእንደገና ደግሞ ባድመን ብቻ ሳይሆን ወደ ላይ ወደ ጾረና ምናምን ያሉበትን ቦታዎች ገና ኤርትራና ኢትዮጵያ ወይም ኢህአዴግና ሻቢያ ጥሩ ግንኙነት ላይ ስለነበሩ የዛን ጊዜ አልፈቷቸውም። ባልተፈቱበት ሁኔታ የድንበር ጉዳይ የትግራይ ክልል ቴሌቪዥን ነው የሚሉት ፕሮፌሰር ማርካኪስ የትግራይ ክልል ቴሌቪዥን የትግራይን ካርታ ሲያሳይ እነዛን ቦታዎች በትግራይ ክልል ውስጥ አጠቃልላቸው። ይሄ ነው ትሪገር ያደረገው የኤርትራን ሰራዊት ወደ ባድመ እንዲገባ የሚል ሌሎች ደጋፊ ጽሁፎች ለማየት ፈልጌ ነበር አልቻልኩም። ግን ፕሮፌሰር ማርካኪስ ዝም ብለው የሚጽፉ ሰውም አይደሉም። ታዋቂ ሰው ናቸው። ታዋቂ ኢትዮጵያ ውስጥ ተቀምጠው ፌዴራል አባይ ጸሐዬ በነበረው ጊዜ ውስጥ በነበረ ጊዜ ፌዴራል ቢሮ ውስጥ ብዙ ዶክመንቶችን እያገላበጡ የሰሩ ናቸውና እዚህ ሆነው እያገላበጡ የኢትዮጵያን መንግስት ሊከሱ አይችሉም ብዬ ያሰብኩት ከኢትዮጵያ መንግስት ጋር እየሰሩ ስለነበር። ግን ተንኳሹን ወይም የሚያረጉት እሱ የኢትዮጵያ መንግስት ነው፣ የኢትዮጵያን ሳይሆን የትግራይን ክልል አስተዳደር ነው። ያን ማፕ ባያወጣ ኖሮ የኤርትራ ኮሎኔሎች ወይም ዛካ የነበሩት ወደዛ አይገባም የሚል አይቻሉ። አሁን ይህንን የጠቀስኩት ለምንድን ነው? እንደዚህ አይነት ነገር እንዳይፈጠር እዚህም የኔ ነው የኔ ነው የሚለው ነገር ቁጭ ብለው ሁለቱ ወገኖች ብቻ ሳይሆኑ ሌላም የሚመለከታቸው ቅድም እንዳልከው የአፍሪካ ህብረትም የሚገባበት ከሆነ ፌዴራል መንግስቱም የራሱን ሚና ይዞ ነገሮች እስኪፈቱ ድረስ ማባባሱ ጥቅም የለውም። ግጭቱ ይቀሰቅሳል። ግጭት ደግሞ ከበቂ በላይ አይተናል። አሁን የተከዜ ዘብን አስመልክቶ ደግሞ አስተያየት መስጠት የሚቸገርበት ምክንያት ምንድን ነው? ሀገሪቱ ውስጥ ኖርማሊ በኖርማል ፖለቲካል ኦርደር እንዴት መጣ? በሚለው ባለፈው ጊዜ በጠቀስኩልህ መሰረት መጀመሪያ ስቴቶች ሀገረ መንግስት ነው የተፈጠረው። ሀገረ መንግስት በጣም ጥልቅ ሳቤ ነው። ከትራይብ ጀምሮ ከክላን ጀምሮ ከባንድ እስከሚሏቸው ጀምሮ እንዴት ሀገረ መንግስት ላይ እንደመጣ የራሱ የሆነ ትልቅ ፕሮሰስ አለው። ታሪኩም ሊኒያር ቀጥ ያለ ሳይሆን ብዙ ውስብስብ አሉት። እዛ ውስጥ አልገባም ግን ስቴት ሀገረ መንግስት ተፈጥሮ አገረ መንግስት ከተፈጠረ በኋላ ይሄ ስቴት አቅሙ እንድነበረ ያደራጀው አቅም በዛ ቴሪቶሪ በሚያስተዳድረው ቴሪቶሪ ውስጥ ስቴት ማለት እንግዲህ ህዝብ፣ ባውንደሪ እና ቴሪተሪ እና ግዛት እና መንግስት ማለት ነው። የሶስቱ ድምር ነው ስቴት የሚሰጠው በኋላ ኔሽን ኔሽን ስቴት ሲሆን እየተለየ ይሄዳል፣ እየዳበረ ይሄዳል። ይሄ ነገር እና ልክ እሱ ሲመጣ ይሄ መንግስት በዛ ቴሪተሪ በዛ ግዛት በሚያስተዳድረው ውስጥ ህግ የማስፈጸም ቫዮለንስ ሞኖፖሊ ኦፍ ቫዮለንስ የሚሉት እሱን የማድረግ አቅም የመንግስት ብቻ ይሆናል። ህግ የማስፈጸም ሩል ኦፍ ሎ በኋላ ይመጣል፣ ከስቴት በኋላ ሩል ኦፍ ሎ። ስለዚህ ቢሮክራሲን የመዘርጋት ህግ የማስፈጸም ቀረጥ የመሰብሰብ ግብር የመሰብሰብ ኃላፊነቶች ይኖሩታል። ይሄ ሲሆን አገር እየተረጋጋ የተለያዩ ቡድኖች፣ ኃይሎች ቡድኖች እየከሰሙ ለመንግስት ኃላፊነት እየተሰጠ ኃይልን የመጠቀም ጉልበትን የመጠቀም ስልጣን የመንግስት ብቻ ሆነ፣ የመንግስት ብቻ ሆነ። ሌላው መሳሪያ የሚይዝበት ምክንያት የለውም። አሁን እዛ አካባቢ ነው ያለችው ኢትዮጵያ። ድሮ በእኔ እይታ ድሮ እስቴቶች ሲፈጠሩ ባለችበት አካባቢ ነው። ለምንድ ነው እንደዛ ምለው? ሞኖፖሊ ኦፍ ቫዮለንስ የመንግስት ብቻ አይደለም። አሁን የተለያዩ የታጠቁ ቡድኖች አሉ፣ ወሳሪያ ይዘው የሚያስፈጽሙ አላማቸውን። በዚህ መሰረት ትግራይ ውስጥ በፕሪቶሪያው ስምምነት መሰረት ትጥቅ መፍታት የነበረበት ቡድን አለ፣ ቲዲኤፍ አማራ ክልል ውስጥ ፋኖ የሚታገላለ ትጥቅ ይዞ የሚታገላለ። አሁን ያልከው የተከዜ ዘብ ይባላል። ኦሮሚያ ክልል ውስጥ ኦላ ይታገላል። አሁን ደግሞ ገባን የሚሉም ወደ ጫካ አሉ። ስለዚህ ያ መጀመሪያ አካባቢ ሀገር ውስጥ የተለያየ ጉልበተኛ እየተነሳ የተለያየ የጎበዝ አለቃ እየተነሳ አይ እነዚህ ጎበዝ አለቃዎች መሳሪያቸውን ያስቀምጡና አንድ ኃይል ብቻ መንግስት የሚባል ኃይል ብቻ ጉልበትን የመጠቀም ይኑረው፣ ጉልበቱ የመጠቀም እንትኑ ደግሞ አቢውዝ እንዳያረገው፣ በኋላ ደግሞ አካውንተቢሊቲ የሚባል ተጠያቂነት የሚባል ነገር እየመጣ እንደዚህ ነው ስቴቶች እያደጉ የመጡት። ሩል ኦፍ ሎው ቀጥሎ ደግሞ አካውንተቢሊቲ የሚባል ማለት ተጠያቂነት። አሁን እነሱ ነገሮች የሉም። ሲ ብዙ ቦታ መሳሪያ ይታጠቃል። የተከዜ ዘብ አስቀምጥ ስትለው አይ ቲዲኤፍ እኮ አለ ሊወረኝ ነው። ፋኖን አስቀምጥ ስትለው መጀመሪያ አካባቢ የልዩ ኃይሉ አስቀምጥ ሲባል ሌላው ሳያስቀምጥ ለምንድን ነው የማስቀምጠው? የትግራይ ኃይልም አላስቀመጠም ሌሎቹም የኦሮሚያም የምንም ውሸት ነው። እኛ ብቻ ነን እንድንፈታ የተፈለገው በሚል ተገባ። አሁን ደግሞ የመከላከያ ሰራዊት ወሮኛል፣ ክልሉን ወሯል የሚል ደግሞ በኋላ መጣ። ኦሮሚያ ክልል ኦላ ይንቀሳቀሳል። እሱ ደግሞ ሌላ ጥያቄ ነው። ራስን በራሴ ማስተዳደር ምርጫ አድርጎ እድልን መወሰን ብዙ ጥያቄዎች አሉት እና ቢሆን ቢሆን መሆን የነበረበት አገረ መንግስት ሽታ እንዲኖር አንድ መንግስት ወይም ደግሞ አገር ሀገር እንዲሸት መሆን የነበረበት አንድ ካለልን በምርጫ የሚመረጥ መንግስት፣ ፍሪ በሆነ ፌር በሆነ የሚመረጥ መንግስት። ሌላም አይነት ዲሞክራሲ ኮሚናል ካሰቡም ችግር የለብኝም እኔ። ሌላ አይነት ምሁራን የሚያመጡ ከሆነ ብቻ ይሁንታ ያገኘ ተቀባይነት ያለው መንግስት መጥቶ ሌላው ግን መሳሪያ በየቦታው የሚይዝበት እንዲቆም ነው መሆን ያለበት። አገር ትክክል የሚሆነው እንደዛ ሲሆን ነው። አለበለዚያ አንዱ አንዱን ቢከስ ወይም ደግሞ እኔ አንደኛው ይፍታ ብል ጥቅም የለው። ያኛው ሳይፈታ ለምንድን ነው መፈታው የሚል ጥያቄ መጠ አልቻለም። በቃ ባለፈው ጊዜ እንዳልነው ነው መፋጠጡ፣ ሴኪሪቲ ዳይሌማ። ባለፈው እንዳልኩ ሰሚር ዩሱፍ እንደጻፉት ዶክተር ሰሚር የሴኪሪቲ ዳይሌማ አለ አንደኛው ብፈታ ይሄኛው ኩላይ አጠቃኝ ነው። ይሄ ሴኪዩሪቲ ዳይሌማ ከሀገር አልፎ ኤርትራ ሄዷል ከኛ ሀገር አልፎ። አሁን የቁማር ጨዋታው ያለው ለዛ እኮ ነው ከአንዱ ቲፒልፍ ጋ ወገን ስራ ምናምን ኢትዮጵያ ለቶሬንት ትችላለች፣ ነው የኢትዮጵያም እዚህ የተቃዋሚዎችን የሚያስተናግድበት መንግስት። ይሄ ብርጌና መዱ ምናምን የሚባለውም ከኤርትራ የሚመጣ ማሰልጠን አለ ማስታጠቅ አለ እንትኖችን ከሚል ነው። ከዛ የአሰብ ጥያቄ ወሬ ደግሞ ተጀምሯል። የባህር በሬ ማግኘት እሱም ስጋት አለ። ስለዚህ ሴኪሪቲ ዳይሌማው እንዳለ ነው። ይሄ ነገር ካልም ማድረግ ካለበት እንደ ሀገር እንደ አካባቢ ነው አንድ ላይ እንጂ አንዱን ተነስተህ ይቸግረናል አንዱን ተነስቶ አስቀምጥ ለማለት እንዳለ ነው መሆን ያለበት በመልአት አለበለዚያ ኦሮሚያ የሚቆም ነገር አማራ ላይም አያቆመም ነገር እየውም ትግራይ ላይም ነገር እየውን አያቆምም በመልአት ካላየ ነው ማለት ነው። እና አሁን በኖርማል አስተያየት ስታየው የተከዜ ዘብ መቋቋሙ እንትና ማናቸው ጌታቸው ታደሰ ወረደ የእንትና የተከዜ ዘብ እያሰለጠነ ምን እያለ እንዳይቆይ በትግራይ በኩል ደግሞ

በቀን እንደውም 350 የሚሆኑ ታጣቂዎች ትጥቅ እየፈቱ ነው የሚል ሪፖርት ሰሞኑን ወጥቶ ነበር። የትግራይ ታጣቂዎች ግን ቁጥሩ አሁንም የሚጠበቀው ነው። ያ ሁለተኛ ተሐድሶ ነው፣ ሶስተኛ ተሐድሶን ተከፈተ ተባል፣ ተጀመረ ነው እናያለን፣ ጦሩ ነው። እንደዛ ከሆነ አንዱን ሴኪሪቲ ዳይለማ ይቀንሳል ማለት ይሄ። ግን በዚህ በኩል ደግሞ ትጥቅ እየተፈታ ነው የተባለ በዛ የጦርነት ዝግጅት አለ። እንደውም ሱዳን ያለውን ሀይል እያስጠጋ ነው የሚ እሱም ደግሞ ሌላ ያለ በወልቃይት በጀርባ በኩል ቲፒልፍ እያ እያስጠጋ ነው የሚል ሞር ያለ። አንዳንድ ጊዜ አውሮፓውያን ለረጅም ዘመን በጦርነት ታምሰዋል። ከሮማን ኢምፓየር የሮማን ኢምፓየር ሲፈርስ ይሄ አውራው ጠፋ። አውራው ሲጠፋ ኮምፒቲሽን ተጀመረ፣ እርስ በርስ ማለት ነው። እና ተዋጉ ብዙዎቹ መጨረሻ ላይ ደከማቸው ይመስለኛል። ውጊያ ሲደክም ሁሉም እንደያዘው የያዘና ወደ ሰላም የሚመጡበትን እንትን መፈራርም ጀመሩ። ብዙ ናቸው እነዚህ ማግና ካርታ ምናምን። አንዳንድ ጊዜ ምን ይላሉ መሰለህ፣ አንዳንድ ሰዎች ጦርነቱ መጨረሻ ላይ የሁሉ ድብልቅልቅ ነገር ይሰለችና ነገሮችን ማይፈታ ሆኖ ሲገኝ በቃኝ ወደሚል ቋቃለኝ ወደሚል ነገር ይመጣ ይሆናል ስለዚህ ኢትስ ነሰሰሪ የሚሉ ሰዎች አሉ እኔ ምን እንደሚሉ ይገባኛል ግን ደግሞ መማርስ አንችልም ወይ ከአውሮፓውያን በአውሮፓውያን መንገድ ለምን እንሄዳለን ባለፈው እንዳልኩ ሊፕ ፍሮጊንግ የሚባል አለ የአውሮፓውያን የኮል ኢንዱስትሪ የድንጋይ ከሰል ምናምን ፔትሮሊየሙን ምንም አውጥተው ኢንዱስትሪዎቻቸውን እንትናሉ በደንብ አዳበሩ ምናምን። እነሱ የለቀቁት ጋዝ ግን አሁን መከራ እያበላን ነው። የግሪንሃውስ ጋዝ የሚባሉት ካርቦን ዳይኦክሳይድ ምናምን፣ አሁን የዓለምን ሙቀት። ስለዚህ አሁን የሚቀጥለውን ስቴፕ የሚሄድ ሰው፣ ወደ እድገት የሚሄድ ሰው አውሮፓውያን በሄዱበት መንገድ ያለመሄድ አማራጭ አለው ከእነሱ ተምሮ ማለት ነው አማራጭ ስላለው ቴክኖሎጂ ምናምን ሊጠይቅ ይችላል፣ ንጹሁን ወይ ሊመርጥ ይችላል። ለምሳሌ እንደዚህ የአባይ ግድብ አይነት ኢነርጂን ከዛ ማምጣት ከኮል ምናምን እንትን ከምትል ኢነርጂን ከዛ የማምጣት ትልቅ ኢነርጂን ከዛ ማምጣት ንጹህ የሆነ ኢነርጂን ማምጣት አንድ መንገድ ትሄድበታል። ግዴታ እዛ የተጨማለቀው ወይም ድጥ ውስጥ መግባት እነሱ በገቡበት ለምን ያስፈልጋል የሚል ሀሳብ ነው ያለኝ እኔ መተቃራኒው ማለት ነው። ስለዚህ ይሄ ውጥረት ወደ ጦርነት አምርቶ ከዛ ሁሉም ደክሞት ብዙ ወድሞ እንደ አውሮፓውያን የትግራይም ኦሮሚያም ክልል የአማራም ክልል በዚህ ጎረቤት ሀገር አለ ኤርትራ፣ ኢትዮጵያም እንደ ሀገር ተዳክማ መጨረሻ ላይ ተሰላችቶ ከማቆም ይልቅ ነገር እየውን ለምን አንማርም? ምክንያቱም በተረታችንም አለ ከሞኝ ደጃፍ ቀንበር ይቆረጣል የሚል ማለት ነው፣ ሞፈር ይቆረጣል እና ለምን ወደዛ መሄድ ያስፈልጋል ከሚሉት ሰዎች ነን። እና ይሄ ያንን ጉዳይ ያነሳውልን ለምንድን ነበር የአውሮፓውያን እንትኑን ኃይል ሁሉም ሲኖረው የመደራደር አቅሙ መከራከሪያ ነጥብ ውሱ ነው። ደካማና ጠንካራ እኩል ጠረጴዛ ላይ ሊቀመጡ አይችሉም። እንትኑን ይጭንባሃል ጠንካራው። ሁሉም መሳሪያ ይግዞ የሚገዳደር ከሆነ ጠረጴዛ ላይ እኩል ይቀመጣል፣ እኩል ሀሳቡን ይሰነዝራል። ተደማጭነ ኮምፕሮማይዜሽኑ እኩል ይሆናል። ይሄ ከሆነ ይኸው አሁን ጊዜው ሁሉም መሳሪያ ይዟል። አይደለም አማራ ክልል መሳሪያ ተይዟል፣ ኦሮሚያ ክልል ተይዟል። አገር ሳይወድም ጠረጴዛ ላይ ይቀመጡ መሳሪያ ስለያዝኩ ልትጭንብኛ አትችልም ማለት ይችላሉ። ሀሳብህን ልትጭንብኝ አትችልም። የእኔን ሀሳብ መስማት ትችላል። ሳ ኦፖርቹኒቲ የሚታየኝ እሱ ነው። መዋጋት ብቻ ሳይሆን መሳሪያውን ወደ ድርድር ለመሄድ መጠቀም ትችላል። እንት የምትልብኝ ከሆነ ተመልሼ ገባለሁ፣ በረሃ ጫካ ገባለሁ የሚል መደራደሪያ ማምጣት ትችላል። አሁን ራይት ታይም አገር ከሚደቅ ለማለት ነው። የህወሓት ያሰማቸው ክሶች ላይ አንደኛው ያለው ነገር ምንድን ነው? የህገ መንግስቱንም ፕሪቶሪያን ስምምነትም የሚጥስ ነው ብሎታል። በእርግጥ የተከዜ ዘብ ወታደራዊ ስልጠና ሁለቱን ጉዳዮች የሚጥስ ነው፣ ህገ መንግስቱንም፣ የፕሪቶሪያን ስምምነት። አሁን እንደምናየው የአማራ ክልልም እውቅና ሰጥቶት በአማራ ክልል ወልቃይት ጠገዴ እያለ ነው የሚጠራው ከባለፉት ሶስትና አራት አመታት ማለት ነው። የፌዴራል መንግስቱም በይፋ በጀት አይልቀቅ እንጂ እውቅና እየሰጣቸው ይመስላል። እና የተከዜ ዘብ መደራጀቱ፣ እየተደራጀ መሆኑ ህገ መንግስቱን የሚጥስ ነው ፕሪቶሪያንስ የህገ መንግስትማ እንትንን የሚሰጠው የሀገር ድንበር ለመከላከያ ሰራዊት ነው ለመከላከል። የውስጥ እንትን ደግሞ ኦፊሻሊ በህግ የሚደራጅ የፌዴራል ፖሊስ፣ ሲቪል ፖሊስ፣ እንትን ፖሊስ ማለት ከዛም ሚሊሻ እንደዛ ነው። መንግስት እንትን የሚለው አሁን እኮ ቅድም ያልኩ ዱሮ ትመስለኛለች ኢትዮጵያ ያለችበት ያልኩ፣ ኖርማል ስቴት ኦፍ ቲንግስ አይደሉም ያሉት አሁን ነው። እና አሁን የሚመስለው አገር ሊፈጠር ሲኬድ እያንዳንዱ ጎበዝ አለቃ በየአካባቢው ጉልበት ኖሮት፣ አንዳንዱ ተደራሉ፣ አንዳንዱ በጦርነት ለይቶለት አገር ሲፈጠር እነዚያን የሚመስለው ኢትዮጵያ ውስጥ፣ ለዛ ነው አሁን መደራደር ነው በመሳሪያ የያዘ ሰው ይደራደር እያልኩ ያለሁት እንጂ ህገ መንግስቱ የሚሰጠው ሁሉም ሰው መሳሪያ የያዝ ምናምን ሳይሆን መከላከያ ያለ ድንበር የሚጠብቅ በጣም አስቸጋሪ ሲሆን ሀገር ውስጥ የሚገባ ሌላ፣ ግን የፌዴራል ሀይልና ፖሊስና ሚሊሻ ነው ያለው። የትኛው ማዕቀፍ ነው ለምሳሌ የተከዜ ዘብ ብትል ማዕቀፍ የለው። በየትኛው ማዕቀፍ ነው የተረጀ በፊት የምምለው ልዩ ሀይል በየክልሉ የተደራጀ ሀይል ድሮውንም ቢሆን ማቀፍ አልነበረው። ብዙ ጊዜ ሎጂኩን ከኋላ ለማየት ሞክር ያለው እንደ ድንገት መለስ ዜናዊ የኦጋዴን ነፃ አውጪ ድርጅትን እንትን ለማለት ብሎ እዛው ባለ ታጣቂ እዛው ባለ የሶማሌ እንትን ከመሰረተ በኋላ ቀጠለ ክልሎች ውስጥ ባጠቃላይ በአለስ ያሉ እንትኖችን ሲመጣ በዚህ በልዩ ሀይል እንበለው ብሎ ድሮም ጀምሮ መከራከረው ነገር ነው። ለምንድን አስፈላጊነቱ ይሄ የምለው በኋላም መከራ መጣ። ሌሎች ክልሎችም ላይ አዎ መጣ። አሁን ኦሮሚያና ሶማሌ ክልል ግጭት ላይ ከፍተኛው ሚና እነሱ ናቸው የተጫወቱት። የሁለቱ በትንሹ የሚረግብ የነበረን በሚሊሻና በፖሊስ ግጭት በደንብ የታጠቀ ሚሊተሪ የሚመስል ስልጠና የሚወስድ ቡድን እያባባሰው፣ ደም የሚፈሰው እየበዛ በጉሚም በምንም ካሳ የከፈልክ የምታቆመው ነገር በመንደር የሚቆም ነገር አገር መበጥበጥ ጀመረ። ዘጠኝ መቶ ሺህ ሰው እስኪፈናቀል ድረስ በዚህ በጉጂም ያየ ነው እሱ እና መከራ መጣ። በፊትም ያልተያዘ ነገር በደንብ በደም ማዕቀፍ ኖሮት የህግ ማዕቀፍ ኖሮት የአሰለጣጠኑ እንደ ሚሊተሪ እንዳይሆን እየተቀመጠ ነገር የሌለው ማለት ነው። እና ፕሬዚዳንቶች አይተው አይተው ግጭት፣ የክልል ፕሬዚዳንቶች ማለት ነው ልዩ ኃይል ያሰማራሉ። ሚሊሻ ፖሊስ አለ፣ ከፍ ሲል ልዩ ኃይል ያሰማራሉ። ልዩ ኃይል ሲያሰማሩ እየባሰ እየባሰ ይሄዳል። አፋርና ሶማሊያ ስንግጭት ላይ በተደጋጋሚ ነገሮችን በጣም ቁስል የፈጠረው የልዩ ኃይል እንትን ነው። ከዛ መጨረሻ ላይ በምን ውሳኔ እንደሆነ እንኳን አታውቅም። አሁን ፌዴራል ይግባ ይላሉ። የትኛው ህግ ነው እንደዛ የሚለው ብለህ ብትፈልግ ግን የለም እንደዛ። አሁን ፌዴራል ይግባ አይቶ አይቶ ብዙ ካለቀ በኋላ ስላየሁት ነው ኖሬ ማለት ነው። ክልሎች ውስጥ ብዙ ውድመት ከደረሰ በኋላ ሞት ከደረሰ በኋላ ፌዴራል ኃይል ይግባ ይላሉ። ሌት ስቱ ሌት ሲገባ ማለት ነው ፌዴራል። ለምንድን ነው ያ የሆነው ብትል ከጀርባው ምንም ነገር የለውም። ስለዚህ ወደ እንትናችን ስንመለስ ቅድም ያልኩ ነው እጅህን ስጠቁም ወደዚህ ማየት አለብ። አሁን ተከዜ ዘብ የሚባለው ኃይል ከቲዲኤፍ መቀነስ ጋ ከቲዲኤፍ መቀነስ ጋር በኋላ በአውራው ኑሮ የቲዲኤፍ ልክ በፕሪቶሪያው መንግስት በፕሪቶሪያው ስምምነት መሰረት የቲዲኤፍ ኃይል እየተቀነሰ እየተቀነሰ ቢመጣ አፌም ሞልቼ ምንድን ነው ታዲያ የሚያስፈልገው እንትን ነበረ። ተከዜ መከላከያ አለ፣ ፌዴራል ካፈለገ ይሰማራል። ምን ያስፈልጋል ሌላ ኃይል ነበር ግን ይጥሳል ስትል ማትፈጽመውንም አንተም ማንሳት አለብህ አብረህ ማለት ነው፣ እንጂ ምንም አቀፍ የለውም የተከዚ የሚቋቋምበት። እኔ እንደሚመስለኝ መከላከያ በጣም ተሰራጭቷል በሀገር ውስጥ በተለያየ ቦታ። ጦርነት ደጋፊ ሀይል ይፈልጋል። ደጋፊ ሀይል ብቻ ሳይሆን ቦታው ቦርደር ነው፣ የዓለም አቀፍ ቦርደር ነው። ይቀጥላል መከላከያ በጣም ሲለጠጥ ማለት ነው እና ጊዜያዊ ሀይል ይመስለኛል እዛ። ልክ የአማራ ኃይሎች ተባብሮ የተዋጋ ኃይል አለ ትግራይ ላይ እነሱን ቀስ በቀስ ነው እየቀነሰ ሄደው አቋሙን እያስተካከለ አቅሙን እየገነባ ሲመጣ ልክ እንደዛ። ያ ቦታ ግን የኤርትራ ሀይል ከላይ ያለበት በዛ በኩልም የሚያሰጋ የቲፒኤልኤፍ ሀይል አለ በጀርባ። ለዛ ተጨማሪ ሀይል አድርጎ መሰለኝ ያስቀመጠው። ሲፈታ ግን የእንትን ጉዳይ የወልቃይት ጉዳይ የሀይል የሚቀመጥበት ሚሊሻ ይኖራል፣ ፖሊስ ይኖራል። የሀይል ለብቻው የሚቀመጥበት ምክንያት የለም። አዎ እንግዲህ የተከዜ ዘብ በተለይ ባለፉት ይህን አንድ ወራት እንኳን ብናይ በየቀኑ ነው እየተመረቀ ያለው። እንደዚሁም ደግሞ ለአመራሮች ስልጠና እየሰጡ ይገኛሉ። ቀጣው ጊዜ ላይ እየመጣ ያለ የሆነ ነገር እንዳለ እየመጣ ያለ ነገር እንዳለ የሚያመላክቱ ጉዳዮች ናቸው። በተለይ ባለፈው ሱዳን ውስጥ የሚዋጉ የህወሓት ታጣቂዎች ካርቱም ከተማ የሚኖሩ የወልቃይት ተወላጆች ላይ ግድያ ፈጽመዋል መባሉን ተከትሎ እንግዲህ ወደዚህ ከተመለሱ እንግዲህ ሌላ አይነት ግድያና ጥቃት ይፈጽማሉ። ስለዚህ መዘጋጀት አለብን፣ ይበልጥ መደራጀት አለብን የሚሉ ድምጾች ናቸው ከወልቃይት አመራሮች በኩል ና ከዚህ አካባቢ ካሉ ባለስልጣኖች በኩል እየተሰሙ ያሉት የጀነራል ታደሰ ወረዳ ስተት ደግሞ ይሄ ወደ ጦርነት የሚያመራ ክስተት ነው ብሎታል። ከዚህ ቀደም ባለፈው ዓመት እንደዚሁም በመማሪያ መጽሐፍት የተነሳ ውዝግብ በራያ በጠለምት ና በወልቃይት አካባቢ ውዝግብ ተነሶ የአማራና የትግራይ ክልል ወደ ጦርነት ሊገቡ ነው ወይ እስኪባል ድረስ መግለጫ አንድ ሁለት ሲባባል እንደነበር አንዘነጋም። በተለይ አሁን ደግሞ የተከዜ ዘብ ይበልጥ እየተጠናከረ መሄድ የህወሓት ታጣቂዎች እንግዲህ በሱዳንም በኩል በተለያዩ አቅጣጫዎች ወልቃይትን በኃይል ለማስመለስ ወደ እርምጃ ሊገቡ ይችላሉ የሚል ስጋት እያናረ መምጣቱን ተከትሎ እንግዲህ የወልቃይት ጉዳይ እጅግ ውጥረቱ ያየለበት ትኩሳቱ የበረታበት ሆኗል። እንግዲህ የተከዜ ዘብ እንቅስቃሴንና አንዳንድ ጉዳዮችን ለማየት ሞክረናል። አሚጎ የዛሬውን ዜ ላይ እንጓቸው። የተወደዳቸውሁ የአንድ አፍታ ቤተሰቦች፣ የዛሬው ተከዜ ዘብ ላይ ትኩረቱን ያደረገው የአንድ አፍታ ትንታኔ ዝግጅታችን የሚመስል ነበር። አብራችሁን ስለዘለቃችሁ ሀሳብ አስተያየታችሁን ስለሰጣችሁን እጅግ እናመሰግናለን። መልካም ቆይታ